በቅዱሳን ነቢያት በቅዱሳት መላእክት አጥሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበል። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ከአንቺ ባሪ ከአንቺ ወለዘ ወደደ እመቤቴ ማርያም ሆይ ደስ ይበል። እኔ በናል ወንጌልን የምናስተምረለት የጌታ እናቱም እመቤቴ ማርያም ሆይ ደስ ይበል ሽሁ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽና አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ሳይለወጥ ንጉሥ ክርስቶስን እመቤቴ ማርያም ሆይ ደስ መድኃኒታችን

በዚያን ወራት አምላክን የወለደች በድንግልና ስጋ በድንግልና ነፍስ የጸናች ክብርት እመቤታችን እንዲህ ስትል ጸለየች። አቤቱ በሰማይም በምድርም የወደደውን ሁሉ ማድረግ የሚቻለው የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ፣ አቤቱ ይችን በእኔ ስም በዓል የሚከበርባትን ቦታ ባርካት። አቤቱ በጸሎቴን ተቀብለ የተሰበሰቡትን ምእመናንና ወገኖችን ህዝብና እርስትን በእኔ ስም መስዋዕት የሚያቀርቡትን ሁሉ በቸርነትህ ባርክ። ጌታችን ኢየሱስ ክርስቶስ እንዲህ አላት። እነሆ የለመንሽውን ሁሉ እንዲፈጸም አደረገውሁልሽ ከእኔ ከእንግዲህ ፈጽሞ ደስ ይበልሽ። ከእኔ ከባህሪ አባቴ ከባህሪ ሕይወቴ ከመነስ ቅዱስ ባለ የባለሟልነትን ስልጣን ተሰጥቶሻልና ስምሽን የሚጠራ መታሰቢያችን ዝክርሽን መባውን የሚያደርገውን በዚህ ዓለም በወዲያኛውም ዓለም ጥፋት አያገኘውም፣ በሰማያዊ አባቴ ዘንድን ጸጋን ያገኛል እንጂ። ከዚህም እመቤታችን ማርያም ወደ ጴጥሮስ መለስ አለችና እነሆ የማንበብና የምስጋና ጊዜ ደረሰ አለችው። ከዚህም ቅዱስ ጴጥሮስ ከመላይት ጋር የምስጋናውን ዝማሬ ጀመረ። በዚህም ጊዜ በክብር እመቤታችን ፊት ላይ ታላቅ ብርሃን በራ። እመቤታችንም እጅ እጅዋን ዘርግታ ሐዋርያትን ባረከቻቸው። ከዚህም ጌታ ኢየሱስ ክርስቶስ ነፍሷን ከሥጋዋ ለይቶ በክብር ተቀበላት። በቦታውም ሁሉ ብርሃን መላ፣ እንደሱ ምሳሌ የሌለው ማዕዛው የጣፈጠ ሽቶ መሽተት ጀመረ። ከሰማይም አንቺ ከሴቶች ሁሉ ተለይተች የተባረች ነች ንግሥት ነች ብፅዕት ክብርት ነች የሚባል ቃል መጣ። ጴጥሮስ ከሌሎቹ ደቀ መዛሙርት ጋር በከብርት እመቤታችን እግር ስር ሰገደ። እንግዲህ በአብ በወልድ በመንፈስ ቅዱስ ዘንድ ባለሟልትን ማግኘት በሰውና በመላእክት አንደበት መመስገን ምን አይነት ድንቅ ክብር ነው! ልመናዋ ክብሯ ለዘላለሙ በሕዝበ ክርስቲያን ጸንቶ ይኖር ለዘላለሙ፣ አሜን።